አዋጭ አዋጭ የሁላችን አዋጭ አዋጭ ነው። ከጎናችን ውድ በውጭ ሀገር የምትገኙ ትውልደ ኢትዮጵያውያን አዋጭ የገንዘብ ቁጠባና ብድር ህብረት ስራ ማህበር በበርካታ የዲያስፖራ ኢትዮጵያውያን ጥያቄ መሰረት በጀመረው የዲያስፖራ አካውንት ሁላችሁንም ተጠቃሚ ለማድረግ ዝግጅቱን አጠናቆ ስራ መጀመሩን ስናበስር በታላቅ ደስታ ነው። የአባላት መስፈርቶች ሂደቶችን ስንመለከት ደግሞ የአዋጭ አባል ለመሆን በቅድሚያ በውጭ ሀገር ኗርነቱን የሚያሳይ ፓስፖርት፣ የመኖሪያ ፍቃድ፣ የሎ ካርድ፣ የህጋዊ ወኪል ውክልና ደብዳቤ እንዲሁም የአባልነት ፎርምን በመሙላት መላክ ይኖርቦታል። በመቀጠል በላኩት ፎርም መሰረት አካውንት ከፍተን የአካውንት ቁጥሮን የምንልክለው ሲሆን በላክ ነው የአካውንት ቁጥር ለመጀመሪያ 16 ሺህ ብር ለማስገባት ይኖርቦታል። ይህም ማለት ለሼር ለመደበኛ ቁጠባና ለመመዝገቢያ ክፍያ የሚውል ይሆናል። ህጋዊ ውክልና በሰጡት ወኪል አማካኝነት ክፍያውን ከፈጸሙ በኋላ ወኪሉ የእርሶን ፎቶግራፊ ይዞ ወደ ዋናው ቢሮ በመምጣት የቁጠባ ደብተሩን መውሰድ የሚችል ይሆናል። በመቀጠል አባል ከሆኑ በኋላ በየወሩ መደበኛ ቁጠባ አንድ ሺህ ብር ማስገባት ይኖርቦታል ማለት ነው። ከዚህ በተጨማሪ በየወሩ ሊበደሩ ያሰቡትን መጠን 25 በመቶውን በትንሹ ለስድስት ወር መቆጠብ ይኖርቦታል። ይህም ማለት አንድ ሰው አንድ መቶ ሺህ ብር ለመበደር ቢያስብ ቢያንስ ለስድስት ወራት በተከታታይ 25 ሺህ ብሩን በእኩል መጠን ከፋፍሎ መቆጠብ ይኖርበታል ማለት ነው። በአንድ ጊዜ 25 በመቶ ቁጠባ በማስገባት ለብድር ማመልከት ግን አይቻልም። የህብረት ስራ ማህበራችን የብድር ተጠቃሚ ለመሆን ቢያንስ ለስድስት ወራት በተከታታይ መቆጠብ ደግሞ የግድ ነው። ስለተከታተሉ እናመሰግናለን። አዋጭ የገንዘብ ቁጠባና ብድር ህብረት ስራ ማህበር አዋጭ።